ሰላም ሰላም፣ ውድ እና የተከበራችሁ የኪ ፋሚሊዎች፣ እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ብዝት ይበል እና ያለው እግዚአብሔር ይመስገን ደህና ነኝ፣ በጣም ደህና ነኝ። ትንሽ ሰሞኑን ተጠፋፍተናል መሰለኝ ቤተሰብ። ትንሽ አጠፋ ብያለኝ ያው ሕማማት ሰሞን ነው። ና በዛ ምክንያቱም ትንሽ ጠፋ ያልኩትኝ ቪዲዮ መስራት ብዙም ስላልፈለግኩ ነው። ና እና ዛሬ የትንሳኤ ቀን ነው። እንኳን ለጌታችን ና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። ከሀገር ውስጥ መሆናችሁ ከሀገር ውጭ ሆናችሁ ይህም በዓል የምታከብሩ ሁላችሁ መልካም በዓል ይሁንላችሁ። ላለው እና ደስ የሚል ቀን ነው ዛሬ እና ያው አሪፍ ቀን ነው። እኔም ደህና ነኝ በጣም ያው ትንሽ ብቻ ሁኖ በዓል ማክበር በጣም ነው የሚደብረው እና እቤት ተኝቼ ነው ያልኩት እንጂ አሁን ወደ ስምንት ሰዓት አካባቢ ነው እና እቤት ተኝቼ ውዬ ሲደብረኝ ያቡ ደውሎልኝ ነበር ና ወጣ ለሱ ላገኘው ብዬ ነው የወጣሁት። ው በዓልም ብቻ ትንሽ ይከብዳለም እኛ የለመድነው አይነት ንትን አይደለም ማለት እኔ በዓል በጣም ወደው ነገር ነው ቤተሰብ ቢያምርም ማለት ነው ና ቆጥር አለኝ ሁላ ደረሰ አልደረሰ በፊት ላይ ልጅ ያለው የምርሪ ለምን ነግራችሁ ቆጥር ነበር ደረሰ ምናምን በሚለው እና አሁን ግን ከቤተሰብ ሰብ ጋር ያለመሆን ምናምን ብቻ ጭራሽ ነው የሚያስጠላው የሆነ ተጠራርተን ተሰባስበን ቡና ፍልተን ምናምን ምናምን ከብሮ አይነት ያን ድባብ ነው በጣም ወደው ያለው ድባብ በጣም ደስ የሚለኝና ያ ነገር ባይኖርም ዛሬ እንግዲህ ተመልሶ ይመጣል ቤት ተስፋ አድርጋለሁ። ሶ ዛሬ ውጭ ላይ ያለሁት ያቡ ደውሎልኝ ቤት ነይ ከማሚያ ጋር ላስተዋወቅሽ ምናምን ብሎኝ ነበር እና ፈራው መሄድ ፈራው ምር እና አይ አልመጣም አልኩትና እና እዚሁ ማለት የተለመደ ቦታችን ነው እና እዚሁ ና፣ እኔ አልመጣም አልኩት። ትንሽ ፈራው ማለት ላስተዋወቅሽ ከማሚያ ጋር ምናምን ሲል እርግጥ ኖርማል ነው ግን እንደ ጓደኛ እንደ ቤስት ፍሬንድ በጣም ኖርማል ነገር ነው ግን እኔ ደግሞ ትንሽ ድፍረት የለኝ እንደዚህ አይነት ድፍረት የለኝም እፈራለሁኝ ነገር ነው መሰለኝ እና እንደዛ ነው ደሞ በዓል ነው እና ብቻ ና ብዬ አለውኝ እዚህ መጠን በዓልን ፈታ እንላለን ቤተሰብ አድርጋለሁ ያው ብቻዬን ስለሆንኩኝ ከሱ ጋር ፈታ እንላለን ቤተሰብ አድርጋለሁ ላይክ ሼር ሰብስክራይብ እያረጋችሁ ቤተሰብ አብራችሁን ቆዩ ወዳችሁ እሺ ቤተሰብ ሰብ ያቡ ቆየ የበዓል ምግብ አላልቅ ብሎ ነው መሰለኝ፣ አልፈታ ብሎት ነው መሰለኝ ቆየ። ያው ጠብቄዋለሁ። መጠብቀው ደግሞ ጾም እንዲያስፈታኝ ነው። ወዶ ሳይሆን ተገዶ ነው ጾም የሚያስፈታኝ። ደሞዝ አልወጣም ብዬ እንዲህ ነው ማንቀው፣ እንዲህ አንቄ ነው የሚይዘውና ኔቨር፣ ደሞዝ አልወጣም ና እንትን ነው። ጾም የምፈታው ደሞዝ ሲወጣ ነው። ስለዚህ እሱ ሲመጣ እንዲያንቄ አሁኑኑ ጾሜን አስፈታኝ፣ ጋብዘኝ ጋብዘኝ ብዬ አንቄ ወስጄ አንድ ጋብዘኝ አድርጋለሁ እንጂ። እሺ ቤተሰብ ያው መጥተዋል። ተስፋ ልቆርጥ ስል በቃይ ልጅ አይመጣም ብዬ ተስፋ ስ ብቆርጥ ምን አደርጋለሁ? ምን መሄጃ አለኝ? እዚሁ ቀመጣለሁ እንጂ መሄጃ ያላትን ብለ ነው እንደዚህ የምትቆየው ነው። ነው ሰላም በላቸው ቤተሰቦች እንኳን አደረሳችሁ። ዛሬ ያው ትንሣኤ ግን አይደል ፋሲካ ነው። ፋሲካ እንኳን ውስጥ ከቤተሰብ ጋር አልተገናኘንም ነው የምር ምናምን ቤተሰብ ከፋሚሊ

ኬኔቶ ኮካ ስንት ስም ነው ያለው? እሱ ነገር ብርዝም ይላሉ እኮ አንተ ደሞታይ ኬኔቶ ብርዝንቱ ነው ያጣጁ ጣጅ በማር የሚሰራ እሱ መሰለኝ ብርዝ። አይ አንዳንዱ ኬኔቶ ይላል፣ ኮካ ይላል፣ ቃሪቦ ይላል፣ ብዙ አይነት ስም አለው። እና ጠላ አይደለም እንዴ? ጣላ ጣላ ጭ ናት እንዳትሉ፣ ኮካ ነው ነውና ቤተሰብ። እኔ ግን መብላቴ ማቋረጥ አልቻልኩኝ።

ለቤተሰብ የነገርኳቸው ነበር እና ተኝቼ ነበር ሲሆን ሰ ድረስ ተኛው። አንቺ ነይ ምናምን ቤት ስትለኝ ጊዜ ወጣሁ። ከዛ ፈራው መምጣት ልመጣ ነበር እኮ ግን ፈራሁ። እንዳስፈራሽ እንጃ መሰለኝ ምናምን አልኳት፣ ነገርኳት ጥራት በቃ ምናምን አለች እንጂ

ፕሮሞሽን ይሰራ ነው። ደማስ ካደሞ እንጀምራለን። ከዛሬ በኋላ ደግሞ ትንሽም ብትሆን ቸኮሌት ነገር ነው ጌታ። አንቺ ሲጀምር ለእኔ መስሎ ጦሳ ሰጭኛለች። ወይኔ ቸኮሌት መጣ ነው። ቤተሰብ ጥም በቸኮሌት ልፈታ ነው

አሁን ምሳ በላሽ አልበላሽም? እኔ ሀሳቤ እንዳታስቀይሪኝ። ምንድን ነው አይሮም ሳል በዛው ነው እንዴ? አበላሊ ነው ሰሞኑን፣ ይወጣል ብለውኛል።

ቸኮሌቱንም አልጨረሰችም። ቤተሰብ ሰላሙን በቃ እናሳያቸዋለን።